ዲጂታል ኢትዮጵያን ዕውን ለማድረግና በየተቋማቱ ቀልጣፋ አገልግሎት ለመስጠት የዲጂታል ፋይዳ መታወቂያ ያለው ድርሻ ጉልህ ነው። ሌብነትና ብልሹ አሰራርን ለመከላከል በሁሉም ክልሎችና ከተማ አስተዳደሮች የተጀመሩ የዲጂታል መታወቂያ ምዝገባ ዘመቻ ዘርፉን ከማዘመን ባሻገር ትስስርን ያጠናክራል፣ ቀልጣፋና ዘመናዊ አገልግሎት መስጠት ያስችላልም ተብሏል። በሲዳማ ክልል የብሔራዊ ፋይዳ መታወቂያ ይፋዊ ምዝገባ በዘመቻ መልክም ተጀምሯል። የክልሉ ርዕሰ መስተዳደር ደስ መንግስት አሊ ዳሞ የህብረተሰቡን ንቃተ ህሊናን በማጎልበት የክልሉን ህዝብ የዲጂታል መታወቂያ ተጠቃሚ ለማድረግ አመራሮች ሚናችሁን ልትወጡ ይገባልም ብለዋል። ከዞንና አዋሳ ከተማ የመጣችው አመራሮች በምትመሯቸው ዞኖች እንደዚሁም አዋሳ ከተማ ያለው ማህበረሰብ እንደያስፈላጊነቱ የማህበረሰብ ክፍሎችን በማደራጀት እና በማቀናጀት በሚወጣው መርሃ ግብሩ መሰረት በብቃት አስተባብራችው የዚህ አገልግሎት ተጠቃሚ እንዲሆኑ ማስቻል የአመራራችን ተልዕኮ መሆኑን ልብ ልትሉ ይገባል። በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ፕሮግራም ዋና ስራ አስፈጻሚ ዮዳሄ አርዓያስላሴ በበኩላቸውም የዲጂታል መታወቂያን የሚጠቀሙ የዓለማችን ሀገራት ኢኮኖሚያቸውን በተገቢው መጠበቅ እንዳስቻላቸውም ገልጿል። በፌዴራልና በክልል ደረጃ የሚሰጡ አገልግሎቶችን በወጥነት በአሻራ አማካኝነት ለማግኘት ፋይዳ ሁነኛ መሆኑንም ጠቅሰዋል። የፋይዳ ዲጂታል መታወቂያ ዲጂታል ኢኮኖሚን ለመገንባት ያው የተደራጀ የመታወቂያ ስርዓት ነው። ዲጂታል ኢኮኖሚ ማለት ሰዎች ዲጂታል በሆነ መንገድ አገልግሎቶችን፣ ሰነዶችን የሚያገኙበት ግብይቶችን የሚፈጽሙበት መንገድ ማሳለጫ ነው። ለምሳሌ የባንክ አገልግሎት፣ የመንጃ ፍቃድ የትምህርት ማስረጃ የመሳሰሉት በፌዴራል ደረጃ በክልል ደረጃ የሚገኙ አገልግሎቶች እርስ በርስ የተሰናሰሉ እና የተናበቡ እንዲሆኑ አንድ ጋ ያለ ደንበኛ ሌላ ጋ ካለ ደንበኛ ጋር አንድ ነው ወይ ወይስ የተለያየ ሰው ነው የሚለውን እርግጠኛ በሆነ ሁኔታ የሚለይ ስርዓት ነው ፋይዳ። ለነዚህ አገልግሎቶች መመቻቸት አስቻይ ነው። አስቻይ የሆነ የአሻራ መሰረት ያለው የዲጂታል መታወቂያ ስርዓት ነው የሚተገበረው። ባዮሜትሪክ ላይ ተመስርቶ ነው። አስር የጣት አሻራ፣ ሁለት የአይን አሻራ የፊት አሻራ ወስዶ ለአንድ ሰው ልዩ ቁጥር በመስጠት ነው የተገበረ ያለው። ከደህንነት አንጻር መታወቂያ ወንጀል ለመከላከል ከፍተኛ ሚና አለው። አሻራን መሰረት ያደረገ ስርዓት በመሆኑ ማንነትን ማጭበርበር አንድ ክልል ሄዶ አበበ ነኝ፣ ሌላ ቦታ ሄዶ ከበደ ነኝ ማለት ወይ እዚህ ጋር 18 ዓመቴ ነው፣ እዛ ጋር 30 ዓመቴ ነው ማለት አይቻልም። ማጭበርበርን ስለሚቀንስ ማለት ነው። ፋይዳ ዲጂታል መታወቂያ ለትምህርት ስርዓቱ አጋዥ ነው ያሉት ዋና ስራ አስፈጻሚው፣ አካታች መሆኑ ደግሞ ዜጎች ያለ እንግልት የአገልግሎት ተጠቃሚ እንዲሆኑ ያስችላቸዋልን ብለዋል። ከትምህርት ማስረጃ አንጻር እንደሚታወቀው ትምህርት ማስረጃ ላይ ብዙ አይነት ክፍተቶችን ለመድፈን ይጠቅማል። ምክንያቱም አንድ ዩኒቨርስቲ አንድ የትምህርት ተቋም የሚሰጠውን ሰነድ በዚህ አስደግፎ ሰጠ ማለት ልዩ የሆነ የተማሪውን መረጃ መያዝ ስለሚችል ማለት ነው። እሱ እንደዚህ አይነት መሰል ማጭበርበሮችን ለመቀነስ የማስረጃ አሰባሰብ ዶክመንቴሽን ስርዓት ከዲጂታል መታወቂያ ጋር በማገናኘት ኤሌክትሮኒክ በሆነ መልክ የተደራጀ ደህንነቱ የተጠበቀ የማስረጃ ስርዓትን ለመገንባት ያስችላል። የፋይዳ መታወቂያ ትግበራ አካታችነትን መሰረት ያደረገ ነው። አካታችነት ማለት ሁሉም ሰው እንደ ከተማ ሰው ሰነድ እጁ ውስጥ ላይኖረው ይችላል ገጠር ብንሄድ ዶኪመንት የሌላቸው ሰዎች ሊኖሩ ይችላሉ በየትኛውም የኢትዮጵያ ክፍል እነዚህን ሰዎች ማካተት መቻል ቋሚ አድራሻ የሌላቸው ሰዎች ኖሩ ይችላሉ እነዚህን ሰዎች ማካተት መቻል አለበት በምስክር ሰው ሊመዘገብ ይችላል ሰነድ ባይኖረው ወደ ፎርማል ኢኮኖሚ ከኢንፎርማል ወደ ፎርማል ማምጫ አንድ መሰረት ነው ማለት ነው። የሲዳማ ክልል ስራ ክህሎትና ኢንተርፕራይዞች ልማት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ የዲጂታል ክህሎትን ለማሳደግ በክልሉ እየተሰራ ያለው ስራ ውጤት እያመጣ መሆኑን ተናግረዋል። ዲጂታል የሆነውን አለም ማህበረሰቡ እንዲያ ከማድረግ አንጻር ህዝባችን ግንዛቤ እንዲኖረው በተለይ የዲጂታል ስኪል ላይ ወይም ዲጂታል ክህሎት ላይ የምንሰራቸው ስራዎች ከታች ጀምሮ ከመነሻው ከትምህርት ቤቶች ጀምሮ እስከ ትላልቅ የትምህርት ተቋማት ድረስ እንዲሁም ደግሞ በማህበረሰብ ውስጥ በየአካባቢው በምንፈጥራቸው እድሎችና አጋጣሚዎች ዜጎች በዚህ እውቀት እንዲካነው የማድረጉ ስራ እየተሰራ ውጤትም እያየንበት ነው ያለ ነው። የክልሉን ህዝብ ከዓለሙ ማህበረሰብ ጋር ለማስተሳሰርና የነበሩ ውስንነቶችን ከመቅረፍ አንጻር ዲጂታል መታወቂያን መጠቀም ወሳኝ ስለመሆኑም አክለዋል። በተለይ ከዚህ በፊት የነበረብንን ከዚህ ከዲጂታላይዜሽን አንጻር ያለብንን ክፍተት ሊሞላ የሚችል ያሰብነውን ብልጽግና ደግሞ እንድናሳካ የሀገራችን ህዝቦች ደግሞ በዚህ ላይ እውቀት እንዲኖራቸው ክህሎት እንዲኖራቸው የማድረግ በዛውም ውስጥ ደግሞ እንዲጠቀሙና ከዓለም ጋር እንዲገናኙ የማስቻሉ ስራ እየተጠናከረ እየመጣ ያለ መሆኑን ማየት ይቻላል። እንደ ክልላችን በተለይ በቢሯችን በኩል በሳይንስና ቴክኖሎጂ ኤጀንሲ የሚሰሩ ስራዎችን ስናነሳ ዲጂታል ክህሎትን የመገንባቱ ጉዳይ ከታች ጀምሮ የሚሰራው ነው ማለት ነው።